ሰበር ዜና፦ የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ህወሓት ከሰሰ። ሰላም ጤና ይስጥልኝ፣ የቻናሌ ቤተሰቦች፣ ቀደም ሲል ያስደመጥኳችሁን ሰበር ዜና ዝርዝሩን የማስደምጣችሁ ይሆናል። እስከ መጨረሻው አብራችሁኝ ቆዩ። ህዝባዊ ወያነ ሓርነት ትግራይ የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሶ። የዓለም አቀፉ ማህበረሰብ ይህንን እንቅስቃሴ እንዲያስቆም አሳሰበ። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ 22 የአውሮፓ ህብረት ሀገራትና ኖርዌይ ከመጪው አጠቃላይ ምርጫ በፊት በፕሪቶሪያ ስምምነት ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጠል በጋራ ባወጡት መግለጫ ጠይቀዋል። ህወሓትና የምዕራቡ ዓለም ሀገራት ኤምባሲዎች ይህንን ያሉት የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነት ሦስተኛ ዓመትን በማስመልከት እሁድ ጥቅምት 23 2018 ዓ.ም ምህረት ባወጣቸው የተለያዩ መግለጫዎች ላይ ነው። የዘላቂ የተኩስ አቁም ስምምነቱ አንዱ ፈራሚ የሆነው ህወሓት በፕሪቶሪያ ስምምነት አማካኝነት መፈጸም የነበረባቸው ተግባራት ተፈጻሚ አለመሆናቸውን በመግለጫው አንስቷል። በሁለት ዓመቱ ደም አፋሳሽ ጦርነት ወቅት የትግራይ ህዝብ ጭፍጨፋ፣ ጾታዊ ጥቃት፣ መፈናቀል እንዲሁም ንብረት ዘረፋና ውድመት እንደተፈጸመበት ገልጿል። ይህንን ጉዳት ያስከተለውን ውጊያ ለማስቆም ከሶስት አመት በፊት የፕሪቶሪያ ስምምነት መፈረሙን ያስታወሰው ህወሓት፣ ይሁን እንጂ ጦርነቱ በዝምታ ከሚካሄድ ዘር ማጥፋት ጋር ቀጥሎ አምስት ዓመታት ተቆጥሯል ብሏል። በዚህም ምክንያት የተፈናቀሉ ሰዎች መመለስ አለመቻላቸውን እንዲሁም ወራሪ ሲል በጠራው ኃይል ስር የሚኖረው የትግራይ ህዝብ እየተገደለ እየታፈነና በማንነቱ ምክንያት እየተሰቃየ መሆኑን በማንሳት ወንጅሏል። የፍትህና የተጠያቂነት ሂደት እንዲሁም የጦርነቱ መነሻና አፈታቱን በተመለከተ ፖለቲካዊ ንግግር አልተጀመረም ሲል በስምምነቱ መሰረት መፈጸም የነበረበት አንዱ ተግባር አለመከናወኑን አስታውሷል። በአጠቃላይ የፕሪቶሪያ ስምምነት እንደተጠበቀ ውጤት ሳያመጣ ሶስት ዓመታት ደፍኗል ያለው ህወሓት ለዚህም የኢትዮጵያ መንግሥትንና በስምምነቱ ሂደት የተሳተፉ አካላትን ወቅሷል። መግለጫው የፌዴራል መንግሥት ፕሪቶሪያ ላይ የተስማማበትን ስምምነት መፈጸም አለመቻሉን እንደ አንድ ምክንያት ጠቅሷል። አደራዳሪ ሀገራት፣ አህጉራዊ ተቋማትና ግለሰቦች ስምምነቱ በተፈረመበት መንፈስና ተግባራዊ መሆን በጀመረበት ፍጥነት እንዲሄድ መከታተል ላይ ያሳዩት መዘናጋትም ለስምምነቱ በተሟላ ሁኔታ አለመፈጸም አስተዋጽኦ ማድረጉንም አንስቷል። ህወሓት የፌደራል መንግስት የተጣሉበትን ግዴታዎች ካለመፈጸም ባሻገር ስምምነቱን የሚጥሱ ተግባራት ላይ ተጠምዶ እንደሚገኝ በመግለጽ ከሷል። በትግራይ ሕዝብና ብሔራዊ ተቋማቱ ላይ ተከታታይ የፕሮፓጋንዳ ዘመቻ፣ እንዲሁም ስም ማጥፋት ማካሄድ ህወሓት በፌዴራል መንግስት ተፈጽሞ አለ ያላቸው ተግባራት ናቸው። የፌዴራል መንግስት ታጣቂዎች በመመልመል በማሰልጠና በማደራጀት የትግራይ ህዝብ እርስ በርሱ እንዲዋጋ እየሰራ ነው ሲልም ከሷል። ከዚህም አልፎ የፕሪቶሪያ ስምምነትን የሚያፈርስና ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ በማድረግ ላይ ይገኛል በማለት በፌዴራል መንግስት ላይ ውንጀላውን አቅርቧል። ህወሓት የፌዴራል መንግስት ሌላ ዙር ጦርነት ለመክፈት የሚያደርገው እንቅስቃሴ በሁሉም መልክ በጣም የከፋ ጉዳት እንደሚያስከትል በመጥቀስ አስጠንቅቋል። መንግስት በጦርነት የሚሟላ ፍላጎትም ሆነ የሚፈታ ልዩነት እንደሌለ አውቆ የፕሪቶሪያ ስምምነት እንዲፈጸም ኃላፊነቱን እንዲወጣና ፖለቲካዊ ንግግርን እንደመፍትሄ እንዲወስድም አሳስቧል። የዓለም ማህበረሰብ በበኩሉ በኢትዮጵያ መንግስት እየተቀጣጠለ ያለውን ሌላ ዙር ጦርነት ለማስቆም የሚጠበቅበትን ሁሉ መፈጸም ይገባዋል ሲልም ጥሪውን አቅርቧል። አደራዳሪ ሀገራትና አህጉራዊ ተቋማትም ለሁኔታው ትኩረት እንዲሰጡ ያሳሰበው ህወሓት የአፍሪካ ህብረት ስብሰባ እንዲጠራ በድጋሚም ጠይቋል። የአፍሪካ ህብረት ፓኔል እንዲጠራና የስምምነቱ ነባራዊ ሁኔታ ተገምግቦ የተኩስ አቁም ስምምነቱ ወደ ዘላቂ የሰላም ስምምነት እንዲያድግ ጫና እንዲያደርጉ እንጠራለን ሲል በመግለጫው አስፍሯል። የፕሪቶሪያ ስምምነት የተፈረመበትን ሶስተኛ ዓመት በማሰብ መግለጫ ያወጡት በኢትዮጵያ የሚገኙ የአውሮፓ ህብረት አባል አገራትና የኖርዌይ ኤምባሲዎችን በተመሳሳይ በፌዴራል መንግስትና በህወሓት መካከል ፖለቲካዊ ንግግር እንዲካሄድ ጠይቀዋል። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ ጋር በመሆን ይህንን መግለጫ ከወጡት 22 አገራት መካከል ፈረንሳይ፣ ጣሊያን፣ ጀርመን፣ ቤልጅየም፣ ዴንማርክ፣ አየርላንድ እና ስፔን ይገኙበታል። አገራቱ ስምምነቱ ከተፈረመ በኋላ ለተከናወኑት መሠረታዊ አገልግሎቶችን መመለስ፣ ሰብአዊ አቅርቦት መሻሻል እንዲሁም የትጥቅ ማስፈታት መበተንና መልሶ ማዋሃድ ሂደት መጀመር እውቅና እንደሚሰጡ አስታውቋል። መግለጫው አያይዞም የተወሰኑ የሀገር ውስጥ ተፈናቃዮች እንዲመለሱ የማስቻል ተግባር መከናወኑን በመጥቀስ የኢትዮጵያ መንግሥትና ህወሓትን አመስግነዋል። የዲፕሎማቲክ ልዑቆቹ በሰሜን ኢትዮጵያና በሰፊው ቀጠና ላይ ሰላምን ዘላቂ የማድረግና የማጠናከር አስፈላጊነት ላይ አጽንኦት ሰጥተዋል። በቀሪ የስምምነቱ ሂደቶች ላይ እገዛ ለማድረግ ዝግጁ መሆናቸውን የገለጹት አገራቱ ሙሉ በሙሉ ካልተፈጸሙ ተግባራት መካከል የተፈናቃዮች መመለስን ጠቅሰዋል። ተፈናቃዮች ወደ ቀያቸው መመለስ ያለባቸው ዓለም አቀፍ ሰብአዊ ሕግን እና ምርጥ ተሞክሮዎችን በአሟላ አካሄድ መሆን እንዳለበት ጠቁመዋል። ታማኒና ተጎጂዎችን ማከል ያደረገ የሽግግር ፍትህ ተፈጻሚነት ላይም እገዛ ለማድረግ ያላቸውን ዝግጁነትም ገልጸዋል። በኢትዮጵያ የሚገኙት የአውሮፓ ሕብረትና የአገራቱ ዲፕሎማቲክ ልዑካን አክለውም ከመጪው አጠቃላይ ምርጫ አስቀድሞ በስምምነቱ ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል ጥሪ እናቀርባለን ብለዋል። በግጭቱ የተጠቁ የአገሪቱ ክፍሎች ከቁስላቸው እንዲሽሩ እንዲሁም ፍትህ እንዲሰፍን ለማድረግ ተጠያቂነት መኖር፣ የሰብዓዊ መብት መከበር፣ በተለይም የሴቶችና የሴት ልጆች መብት መከበርና እርቅ አስፈላጊ መሆናቸውን አስገንዝቧል። አገሪቱ ውስጥ እየተካሄደ ያሉ ግጭቶች በውይይት እንዲፈቱ እንዲሁም ባለድርሻ አካላት ሁሉ በአገራዊ ምክክሩ ሂደት ገንቢ በሆነ መንገድ እንዲሳተፉ እናበረታታለን ሲሉም ጥሪያቸውን አቅርበዋል። ጥቅምት 23 2018 ዓ ም ከተፈረመ ሶስተኛ ዓመቱን የደፈነው የፕሪቶሪያ ስምምነት ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በሕዝብ ተወካዮች ምክር ቤት ተገኝተው ማብራሪያ በሰጡበት ወቅትም ተነስቶ ነበር። አብይ ከስምምነቱና ከትግራይ ክልል ፖለቲካዊ ሁኔታ ጋር በተያያዘ የሰጧቸው ማብራሪያዎች እንዲሁ በህወሓት ላይ ውንጀላን የሰነዘሩ ነበሩ። ጠቅላይ ሚኒስተሩ የትግራይ አመራሮች መሳሪያ ደብቀው እንዳስቀመጡና በኮንትሮባንድ እያስገቡ መሆኑ እንዲሁም ታጣቂዎችን ያሰለጠኑና ያስመረቁ እንደሆነ የሚጠቁም ወንጀል አሰምተዋል። የትግራይ አመራሮች ከውጭ ሀገር መንግስት ጋር ምን እያደረጉ ነው ሲልም ተመሳሳይ ድምፀት ያለው ጥያቄ አንስተዋል። በትግራይ ክልል ተጨማሪ ውጌ አያስፈልግም። ትግራይ የሚደረግ ውጌ አላማ የለውም አላማ የሌለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለውም ሲሉ መንግስታቸው ሌላ ግጭት ውስጥ የመግባት ፍላጎት እንደሌለው ገልጸዋል። ውጊያ ይበቃል፣ ላያስፈልገንም፣ ግድ የለም ብትጓጉም፣ አታሸንፉም፣ አይታችሁታል ያሉት አብይ የኢትዮጵያ መንግስት በኃይል መቀየር እንደማይቻልም ገልጸዋል።